አብዛኞቻችን ፊታችን ላይ በጣም ትናንሽ የሆኑና ከብጉር አነስ ያሉ ሽፍታ መሰል ነገሮች ይወጡብናል። ምንም እንኳን በጣም ከባድ ጉዳት ባይኖራቸውም ቆዳችንን ግን በጣም ገጽታውን ይቀይሩታል፣ እንዲሁም ምቾት እንዲነሳን ያደርጋሉ። ስለዚህ በዛሬው ቪዲዮ እነዚህን ትናንሽ ብጉር መሳይ ሽፍታዎችን እንዴት ማጥፋት እንደምንችል ነግራችኋለሁ። ቆዳችን ሁልጊዜ ተፈጥሯዊ ቅባትን ያመነጫል፣ እንዲሁም የሞተ ቆዳን ያስወግዳል። ይህም ጥሩና አስፈላጊ ነገር ሆኖ ሳለ በአግባቡ ካላነሳ ነው ግን የፊታችን ቀዳዳ ውስጥ በመሰግሰግ ቆዳው እንዲደፈን ያደርጋል። ዋነኛው የሽፍታው መንስኤም የቆዳ ቀዳዳ በቅባትና በሞተ ቆዳ ሲደፈን ነው። ሁለተኛው ምክንያት ደግሞ በፈንገስ አማካኝነት የሚፈጠር ሲሆን ይህም ፈንገስ ወይም ይስት እርጥበት ሲኖር ሳንታጠብ የተለያዩ ክሬሞችን ስንቀባ፣ ወይም ኤክስፎሊየት ሳናደርግ ስንቀር በከፍተኛ ሁኔታ ቆዳችን ላይ ያድግና ቆዳችን ሽፍ እንዲል ያደርጋል። ሌላኛው ምክንያት ደግሞ የምንቀባቸው ነገሮች ሲሆኑ ወፍራም ክሬሞችና ሎሽኖች፣ ቅባቶች፣ እንዲሁም ለቆዳችን የማይሆኑ ማናቸውንም ነገሮች ስንቀባ የቆዳችን ቀዳዳ ስለሚደፍነው ሽፍታ ይወጣብናል። በተመሳሳይም ጸጉራችን የምንቀባቸው ቅባቶች፣ ክሬሞች፣ ጄል እንዲሁም ኮንዲሽነራችን በውስጣቸው የቆዳ ቀዳዳን የሚደፍኑ ኬሚካሎችን ይይዛሉ። ታዲያ ጸጉራችን ፊታችን ሲነካው ወይም የተቀባነው ነገር ወደፊታችን ሲወርድ ፊታችን ሽፍ ይላል። በዋነኛነትም ግንባርና ጉንጫችን ላይ ሽፍታ የሚወጣው በዚህ ምክንያት ነው አንደኛ ኤክስፎሊት ማድረግ የኬሚካል ኤክስፎሊተር ዋነኛ የቆዳ ሽፍታ ማጥፊያ መንገድ ነው የቆዳችን ቀዳዳዎች ተሰክስጎ ሽፍታ የሚያወጣብንን ቅባትና የሞተን ቆዳ ለማውጣት በውስጣቸው አልፋ ሃይድሮክሲ አሲድ ወይም ቤታ ሃይድሮክሲ አሲድን የያዙ የኬሚካል ኤክስፖሌተርን በሳምንት አንድ ጊዜ መጠቀምና ማጥፋት እንችላለን። ስክራፕ ወይም ሸካራ መታሻ ተጠቅመን ግን መፈግፈግ የለብንም። ምክንያቱም ሽፍታውን ሊያቆስለው ይችላል። በሳምንት አንድ ጊዜ የሙተ ቆዳችንን ኤክስፖሌት ካደረግን እና የቆዳችንን ቀዳዳ ካጸዳን፣ በየቀኑ ደግሞ ለቆዳችን ተስማሚ በሆነ መታጠቢያ መታጠብ አለብን። ይህም ፊታችን ላይ የሚኖረውን ቆሻሻ በአግባቡ በማስወገድ ሽፍታ እንዳይወጣብን ይረዳል። ሶስተኛ ማለስለሻ መቀባት። ማለስለሻ ለመቀባት ሽፍታችን ጎልቶና ሸካራ ሆኖ እንዲወጣ ያደርጋል። ስለዚህ የቆዳ ቀዳዳን የማይደፍን እና ለቆዳችን አይነት የሚሆን ማለስለሻ ፊታችንን ከታጠብን በኋላ ብቻ መቀባት አለብን። ወፍራም የሆኑ ክሬሞችና ቅባቶችን ግን በፍጹም መቀባት የለብንም። አራተኛ ጸጉርንና የፀጉር ፕሮዳክቶችን ከፊታችን ማራቅ። ሽፍታችን ግንባራችን ላይ በይበልጥ የሚወጣ ከሆነ በጸጉራችን አማካኝነት ስለሆነ ጸጉራችን የምንቀባው ነገር ፊታችን እንዳይነካው መጠበቅ፣ ከነካንም ወዲያውኑ መታጠብ፣ እንዲሁም ጸጉራችን ወደ ፊታችን እንዳይወርድ መከላከል አለብን። አምስተኛ ትራስ ጨርቅን ቶሎ መቀየር። ትራስ ጨርቃችን ብዙ ቆሻሻን፣ ቅባትና የሞተ ቆዳን ይዛል። ትራስ ጨርቁን ሳንቀይር ደጋግመን ስንተኛበት ቆሻሻው የቆዳችን ቀዳዳ በመድፈን ሽፍታ ስለሚያወጣብን በሳምንት አንድ ጊዜ ትራስ ጨርቃችን ማጠብና መቀየር አለብን።